ገብላ ጠገብና ተጨዋወር እንዴት ያስታውቃል ሰው ወዳጅነቱን ወሬው ከሰው ደርሰ ተሰማን በማንም ያለነው በገጹ እንፋጠር አይኖች ያዩ አንተን አልተውም

እናመሰግናለን ወንጌላዊት ማርቆስና ግዛቸው ቴዎድሮስ በኤሌም አንድና ሁለት ተወክለዋል። ከወደዳችኋቸው ከወዳቸውን እያስቀደማችሁ ያልተገደበ ድምጻችሁን ልትሰጧቸው ትችላላችሁ። ዛይም ባንዶች እናመሰግናለን። ደስተኞች ናችሁ? ሀብታሙ እና ሀብታሙ ትንሳኤ ዮሐንስ አምደ ወርቅ እዚህ ያሉ የፋና ላምሮት ኮከቦች ሀብቴ ትንሣኤ የፋና ላምሮት የአራተኛው የአሸናፊዎች አሸናፊ ተወዳዳሪ ነበሩ። ሀብቴ ደግሞ በሁለተኝነት የአንድ ሚሊየን ብሩን የታረከው ግን ደስተኞች ናቸው? ስለመጣችሁ ደስ ብሎናል። እናመሰግናለን። ወንጌላዊት ማርቆስ ቀደም ሲል የነፃነት መለሰን ሁሉን ትቼ እንደዚሁ ግዛቸው ቴዎድሮስ ደግሞ የኤልያስ ተባባልን አበጀሁን ሞቅ አድርገው ጀምረውልናል። እናመሰግናለን። ዳኞች ምን ይላሉ፣ አስተያየት ነጥብ ይሰጡልናል። እንዴት ናችሁ? እሺ ወንጌላዊት የነፃነት መለሰ ሁሉን ትቼ በጣም ከባድ ሙዚቃ ነው። በነገራችን ላይ ባንዶችንም የሚፈትን እንደገና ደግሞ አበጋዝ ደግሞ በጣም ልናመሰግነው ይገባል። በጣም ዘናጭ አርጎ ሪሚክስ አርጎ ድጋሚ ከፍ አርጎ የሰራው ሙዚቃን የመረጥሽው፣ ያው እንግዲህ ወንጌላዊት ዛሬም እንግዲህ መላቀቅ የለም እንደ ሁሌው። ይሄ ያዘፋፈን ቴክኒክሽ በጣም ነው የሚገርመኝ። ና አርቲፊሻል ነገሩን ለምደሸዋል በጣም አይደለ ይታወቅሻል። ግን አርቲፊሻል የሚመስል ሆኖ በዚህ በላንቃ ነገር የሚዘፈን ባለፈው ማውርተናልና እሱ ነገር የትም አያስኬሄድም። ለምን መሰለሽ የሚወርደው ጋር ሲመጣ ይከብድሻል፣ የሚወጣውም ይከብድሻል። እና በዛ ውስጥ በጣም ብዙ ችግሮች መሰለሽ አንደኛ ቅላጼዎቹን ድምጻዊቷ የተጫወተችውን ቅላጼ ከርቦቹ ምናምን በትክክል አትያቸው። ለምን ይከብድሻል፣ በአርቲፊሻል ነው። በጣም ከባድ ነው አዘፋፈኑ በጣም ከባድ ነው ማለት። የተወሰነ ቦታ ነው አርቲፊሻል የሚዘፈነው። ምክንያቱም በተፈጥሮ ድምጽ እያለ ማለት ነው። አንድ ሱ ሁለተኛ ስትወርጂ በሆድሽ ድምጽ ስለማትጠቀሚ አሁንም የሆነ በቃ አይሰማም፣ ግጥሞቹ ይፈርሳሉ። ላይም በጣም ይከብዳልና እነዚህ አይነት ነገሮችን በጣም እንትን ነበር። ሌላው ትልቁ ችግር ደግሞ ፒች ነበረ። አሁን በአርቲፊሻል መሆኑ ደግሞ ሌላው ምንድን ነው ከቅኝት እንድትወጭ ያደርግሻል። እዛው ቅኝቱ ጸንተሽ እንዳትቆይ ያደርግሻል። ና ይህን ነገር እንግዲህ አላቅም። እንግዲህ በጣም አንዴ ብትሰሚ ኖሩ ይስተካከል ነበር፣ ግን አይም ቢያልሽ ማለት ነው አላቅም እንግዲህ። ሌሎች ጓደኞቼን አስተያየት እንደዚህ ተሰምቶኛል። እኔ እሺ ብትይኝ ና አንዴ ሜጀሩን እራሱ ልክ ኮ አይደለም። ይመስልሻል የዘፈንሽበት ግን አይደለም። በሁሉ ሜጀር ትቻለሽ አንቺ፣ ከሲ እስከ ሲ መስፈን ትቻለሽ። በዚህ አይነት ሲ ሜጀር ላይ፣ ዲ ሜጀር ላይ፣ ኤፍ ሜጀር ላይ ለምን አርቲፊሻል ነው። ስለዚህ ከወዲሽ ይህን ልምምድ ብታደረጊ ደስ ይለኛል። 9750 ሰጥቼሻለሁ ማለት ነው። ግዛቸው፣ የኤ ላይ አስተባበል አበጀው፣ አሪፍ ነው ቅኝት ነው የዜማጣው፣ ትዝታ ማይነር ላይ ያለ ይመስለኛል። አምባሳ ላይ ነው፣ አምባስ፣ አዎ፣ ትዝታ ማይነር ፊብዙ ማለት ነው። አምባሰ ላይ ነው የሚያርፈው ማለት ነው። እና ይሄ ጥሩ የዘፈን ምርጫ ነው። አሁን ለቀዋል፣ ደስ ብሎኛል። ደስ ያለ አሁን ወደ ኋላ እየሄድክም አትደንስም እንዳለፈው ምናምን እንቅስቃሴ ምናምን አሪሽ ነው። ግን ትንሽ አስተያየቴ ምንድን ነው? በጣም ሲሪየስ የሆነ አስተያየት ነው የምትሰጥ። እዚህ ጋር አዝማቹ ግጥሞቹ በተወሰነ መልክ አይሰሙም ነበረ። ቀጥሎ ደግሞ ስንኙ ላይ ስሰማው ደግሞ እንደገና ግጥም አታሰማ አበጃው ብቻ ነው የሚሰማኝ የነበረው። ለምን መሰለ፣ አንደኛ አፍ ላይ እነዚህ ቃላቶችን ስትል አላልተ ነው የምትዘፍናቸው። ልምድ ነው ይሄ። በጣም ይስተካከላል። በጣም ቀላለሁ። የተፈጥሮ ስላልሆነ ማለት ነው ለቃላቶች አትጨነቅም ና ይህን ደግሞ ትኩረት ሰጥተ በደንብ ሌላው ደግሞ ያየሁትን፣ መሰለ በጣም አሪፍ ድምጽ ነው ያለ። ለምን አቅም አለ መውጣት አሁን ያ ነገር ሲለቅህ በደንብ ይወጣል ብዬ ነው ማስበው። ከዚህ በኋላ ያለው መድረክ በደንብ ትደፍረዋለህ ብዬ ነው ማስበው። ሌላ ድምጽ እያለ ችላ ነው የምትለው አንተ ቃላቱን፣ አለማሰማት። ሁለተኛ ዜማው፣ ለምሳሌ ሁለት ዜማ ነው ያለው በጣም የተለያየ ነገር ዳይናሚክስ እየተቀበል ልክ ረባቲ ባቲ እንደመስፈን ረባቲ ባቲ ያን የሚያክል ረባቲ ስለዚህ በእንቅስቃሴ ሰዎችን ኦዲንስ እያያስክ ካላመጣኸው ይሰለቻል። ሁለት ዜማ ክፍል ስላለው ማለት ነው። ስለዚህ በዛ ላይ ቸለተኝነት ተጨምሮ በታይ ሆነው እና ድምፅህ፣ በጣም አቅም ስላለው በደንብ ጮክ ብለህ መስፈን አለብ። ድፈር። ሌላ ቅኝት በጣም ጥሩ ነው። ከሞላ ጎደል በጣም ጥሩ ነው። 9856 ይቻላል። ወንጌላዊት ማርቆስ እና ግዛቸው ቴዎድሮስ እንኳን ደና መጣችሁ። ከወንጌላዊ ልጀምርና የነጻን መለሰን ሁሉን ትቼ የሚለውን ዜማ የመረጥሹ ዜማ በምርጫ ላይ እኔ ምንም እንትን የለኝም፣ አስተያየት የለኝም። በጣም ጥሩ ዘፈን ነው ፒክ ያደረግሹ መጀመሪያ እስቲ ስለ አንቺ ጠንካራ ነገር ብቻ ልናገር እና በኋላ ችግሮቹን እነግርሻለሁ። የሚገርመኝ ሪትሚካሊ በጣም ፊል የምታደረጊው ነገር ጥሩ ነው። ነጻነሽ፣ ነጻ ሆነሽ ነው እዚህ ጋ ፐርፎርም የምታደረጊው። ሙዚቃ እንደምትወጅ ያስታውቃል። ስሜቱን ምናምን ለማምጣት የምታስቢው ነገሮች በሙሉ በጣም ደስ የሚል ነገር ነው። ማይክ አያይዝሽም ከነበረው ልምድሽ አሁን የተሻለ ነው። በቃ አንድ አልቀየር ያለ ነገር አለ በጉሮሮ የምዘፍኝው ነገር ፋልሴቶ ነው። ሁሌ አርቲፊሻል የሆነ ድምጽ ነው የሚሰማውና ከሆድ ስለማይወጣ ብዙ ነገሮች ላይ ተጽዕኖ ያመጣል ማለት ነው። አማንም ተናግሮታል። ከቅኝት ጋር ላለሽ ጥንቃቄ፣ በቃ ከባዱን ችግር ሲፈጥር የነበረ እሱ ነው። አንዳንድ ቦታ እንደውም የሆነ ጉሮሮሽን የጎዳው የሚመስል አይነት ድምጽ ይሰማ ነበር። ያ በብዙ ሰዓት በጉሮሮ ብቻ ሲዘፈን ላንቺም ለዚህ ቮካል ኮድ የሚባል ነገር አለ አይደል? እሱ ላይ አደጋ ሊያደርስ ይችላል። ይህ አዘፋፈን የግድ ከሆድ የሚወጣ ትንፋሽና ድምጽ መለማመድ መቻል አለበት እንጂ የሙዚካሊቲሽ በጣም ጥሩ ነው። በደንብ ማ ማዳመጥም በደንብ አንደርስታንድ ማድረግም ትችያለሽና እባክሽን ይህንን ነገር በጣም አስተካኪ። በጣም ሜጀር የሆነ ችግር ስለሆነ ማለት ነው። በሱ ምክንያት ብዙ ነገሮች ሽን እያበላሸብሽ ነው። ይሄንን እንድታስተካኪ ነው እኔም በ9750 ነው የሰጣውሽ። ግዛቸው፣ የኤልያስ ተባባልን አበጀው የሚለውን ዘፈን እንኳንም መርጣ ይዛው መጣ። በጣም ጥሩ አድርገን የተጫወትከው። አንተንም ከጠንካራ ጎን ልጀምር። ዛሬ ማይክ አያያዝ በጣም አንደኛ። እንደ ሁልጊዜውም የዜማ አረዳድ ቆንጆ ነው። ሪትሚካሊ ጎበዝ ነህ። ይሄ ዘፈን ምንድን ነው ብለህ ስታስብ፣ የዜማ ቅርጹ ትንሽ ለጉሮሮ ከባድ ነው። አንተ ደግሞ ቆንጆ ጉሮሮ አለ። አንዳንድ ቦታ የራሱን የኤልያስ ተባባልን ቅላጼዎች አላመጣቸውም እና በደምብ ዲቴይል ነገሮችን ማዳመጥን እንድትለማመድ ነው ምነግርህ። የሚፈትን ዜማ ነው። በጣም ጥሩ ዜማ ነው ይዘው የመጣው። በተረፈ ቅድም አማን እንዳለው አንዳንድ ቃላት ላይ የማይሰሙ ቦታዎች ነበሩ። በደንብ አፍን ከፍተ ቃላት እንዲሰሙ አድርገ ለመጫወት ሞክር። ሌላ ይሄ ዘፈን ምን እድል ይሰጠ ነበረ ብለህ ስታስብ ይሄንን የሚያምር ድምጽ በደንብ በቃ ወይ በእንጉርጉሮ ወይ በፈለከው አይነት በደንብ ልታቀራራበት የምትችል ነበረ፣ እድል ይሰጠ ነበረ እና ያንን አልተጠቀምክበትም። አንዳንዴ እንደዚህ የዘፈኑ ስታይል ይሄ ቫሊዩ አድ ለማድረግ እድል የሚሰጡ ነገሮችን በደንብ አዳምጦ መጠቀምን እንድታስብ ነው። ከዚህ በኋላ ስለ ውበት ብቻ ስለሆነ የምንነጋገረው መሰረታዊ የሆኑ ነገሮች በአብዛኛው ጥሩ ናቸው። ቅኝት ትንሽ የተወሰነ ቦታ ጋር ችግር ነበረ። እንደ አምባሰል እንደመሆኑ እንደውም ይበል ነው የምለው። የተነገሩን ነገሮች ካስተካከል ጥሩ ይሆናል ብዬ አስባለሁ። ዘጠኝ ወንጌላይት እናገዛችሁ እንዴት ናችሁ? ከወንጌላይት ልጀምር በጣም ጎበዝ መራጭ ነሽ፣ ዜማ ስትመርጪ በጣም ጎበዝ መራጭ ነሽ። የዜማ ምርጫ ላይ ችግር የለብሽ። በጣም የሚገርመኝ ደሞ እኔ በጣም አንቺ ጋር ያለው የሪትም ፊሊንግ ነው። በጣም በቃ ሪትም ፊሊንግ፣ ሪትም ላይ ያለሽ ፍሪደም በጣም የሚገርም ነው። ይሄ ዘፈን በጣም ኮምፕሊኬትድ ነው፣ የሪትም ስትራክቸሩ እንደኛ ነው አይነት ነገር አይደለም እና ምንም በቃ ነፃ ሆነሽ በፊሊንግ ነው ስታ ዜሚ ነበረው። እሱ በጣም ትልቅ ኳሊቲ፣ በጣም ትልቅ ኳሊቲ። ከዛ ደግሞ ጥርት ያለና ኩልል ያለ ድምጽ ነው የሚሰማው። ከግጥም ጋር የተያያዘ የተግበሰበሰ ምናምን የተሸፋፈነ ምናምን ነገር የለው። በቃ ክሊር ነገር ነው የሚሰማው እሱ በጣም አሪፍ ነው። ዛሬ የተለየ ነገር ያየሁት አፋ ከፋፈት ላይ በደንብ ተጠቅመሻል። ቴክኒክ እንደዚህ በደንብ ፍንትብ ብሎ እንዲሰማ ነገር እና ዜማ አረዳድሽ አጠቃላይ የሙዚቃ አረዳድሽ ምናምን በጣም አሪፍ ነው። አንቺ ጋር እንግዲህ አንድ የተነሳው ሀሳብ እኔ የምስማማበት ይሄ አርትፊሻል አዘፋፈኑ በቃ በጣም መስተካከል አለበት፣ ወንጌላዊት እንደሱ አይሆን ማለት በቃ በድምጽ አይነት መቀጠል ካለብሽ፣ በትክክል ድምጽሽን ከወደ የሚወጣውን ሪል የሆነውን ቮይስ ፋልሴቶን ወይም አርትፊሻል የሆነውን ነገር ሳይሆን ሪል የሆነውን ቮይስ መለማመድ አለብሽ። እሱ ቢስተካከል በጣም በቃ የሚገርም ነገር ነው። ማድረግ የምች እውነት ይንምልሽ። ምክንያቱም በጣም ብዙ የሚገርም ኳሊቲ አለሽ፣ በጣም ብዙ አንድ። እሷን ነው ማስተካከል የሚጠበቅብሽ። ከእሱ ውጭ ያለው ነገር በጣም ጥሩ ነው። ቅኝት በጣም አልፎ አልፎ ነው ስትወጪ የነበረው እንጂ፣ እሱንም ትንሽ ጉልበት ለመስጠት ምናምን ስትታገ ይሰማል። በጣም ጉርቪ ስለሆነ ሙዚቃው እሱን አሸንፈሽ ለመውጣት ገፋ ስታደርጊ ድምጽ ሽን አብሮ ከቅኝት የመውጣት ኪዩን አልፎ የሚሄድ ወደ ላይ ነገር ምናምን የሚሰሙ ነገሮች ነበሩእና ብዙ አይደለም ካንቺ የሚጠበቀው ይችን አርቲፊሻል ነገር ካስተካከልሽ በጣም ድንቅ ነገር ነው ምታሰሚኝ ብዬ ነው የማስበው እኔ ጋም ጸኝሽ 750 ነው ያለሽ። ግዛቸው፣ ጥሩ ነው ያንተ። እኔ ብዙ ግን ደስተኛ አይደለሁኝ ምክንያቱም መሰለህ ይሄኛው ዘፈን ከምንም በላይ በጣም ኢሞሽኑን ነው መስማት ማሰማት ያለብህ። ኢሞሽኑ ምን መሰለ አበጀው ነው አይደለም ሚለው አበጀው ማለት እንግዲህ ሙሉ የግጥሙን ሀሳብ ስናየው እርር በሉ ድብን በሉ ድብንበሉ ምናምን እንኳን ወደድኳት ምናምን ነው አይደል። ሶ የታለ እርር በሉ ድብን በሉ እያልክ የተቃወሙትን ሰዎች አይደል እንደዛ ሚለው እና እንኳን ወደድኩኝ አበጀው ደግ አረኩ ምናምን ነው ኮንሰፕቱ፣ እንደሱ አይደለም የዘፈንከው። በቃ ዝም ብለህ ዜማ አጥንተሃል ግጥም አጥንተሃል ዘፈንክ። ለኔ ይሄ ነው የተሰማኝ። ከዛ ደግሞ ቅኝቱም ብዙ ጥሩ አልነበረም ብዙ ቦታ ጥሩ አልነበርም። እኔ ብዙ ደስተኛ አይደለሁም። ምን ምን ይፈልጋል መሰለህ? አንደኛ ባይናሪ ፎርም ነው አይደል? ማለት ሁለት የዜማ ክፍል ነው ያለው ባይናሪ ፎርም ሶ ዙሩ በተደጋገመ ቁጥር በጣም እየሰለቸን የሚሄደው አንተ እሱን ነገር ነው ማስዋብና ማቅረብ ያለብህ። ድራማታይዝ መደረግ ይፈልጋል በድምጽ ውስጥ አሁን እምልህን አበጀው በቃ ምናምን የለም ምን አገባችሁ፣ ርርድ ብንበሉ ምን ታመጣላችሁ ነው እኮ አይደል? ኮንሰፕቱ ሶ እሱ ኢሞሽኑ እሱ ነው። የለም ቶታል የለም። እኔ እሱን ነበር መስማት ምፈልገው እንጂ ሁለት የዜማ ክፍል ያለውን ዘፈን አጥንቶ እንደዚህ መጫወት ምንም ኖርማል፣ ለውድድርም ቦታ ሰጠው ነገር አደለም። ወደ እሱ አድቫንስ የሆነውን ኮንሰፕት ሂድ፣ ግጥም ዜማ አጥንቶ ከማቅረብ ያለፈ ሐሳብ እንደሱ መሆን የነበረበት እና በጣም ህይወት ሊሰጥልህ የነበረው ነገር እሱ ነው እና መስማትም ደግሞ የፈለግኩት እሱ ነበር። እና ይሄ ድራማታይዝ የሚለውን ኮንሰፕት የምትመርጠው ዘፈን ውስጥ ይኖራል። ስለዚህ እሱ ላይ ፎከስ ማድረግ ነው። ዘጠኝ ሺ ሰባ መቶ ሰማንያ እሺ